እና ውድ ተመልካቾቼ ዛሬ የምገኘው መርሳ ነው። መርሳ እንግዲህ ለመጀመሪያ ጊዜ አውሮመዳን ወሯ ሙሉ አልተገናኘንም ነበረ። ዛሬ በነፋፊ ቤት ነው ዛሬ የምገኘው። እስኪ ከመጣሁ አይቀር የሆነ ተንኮል ሰራ ነው መቼም፣ ያው ተንኮል ታቆኛላችሁ። አጫጭር ሰው ተንኮለኛ ነው። እስኪ ዛሬ ዘይኑ ምን አይነት ሪያክሽን እንደሚያመጣ የምናይ ይሆናል። ፋፊ ተስማምተሻል? እንግዲህ ሚስትህ አታምርም ነው አታምርም እንደት እንዴት ብለት ከየትስ ተገናኝታችሁ እንዴት አስበ ሆኖ ከእሷ ጋር ትዳር የገባኸው ምናምን እያልኩኝ የሆነ በቃ ስሬ ሱኜ አናግረዋለሁኝ። እስኪ በዚህ አጋጣሚ ብዙዎቻችሁ ያው ጠብ እንደምታመጡ ባለሙሉ ተስፋ ላይ ግን፣ ፍራንካ እንድታቆልኝ የምፈልገው ነገር ማለት ነው። ፋቲ ተስማምተሻል? በጣም የተስማማ። ሰላም በያቸው እና ቤተሰቦች። ሰላም አለይኩም ወረመቱላ ወበረካቱ። ውድ ተመልካቾቻችን እንደምን አላችሁብን? እኛ ደህና ነን። ያው ረመዳን ነበር እስከዛሬ ረመዳን እንደወጣ ወደ ተንኮላችን ገብተናል ማለት ነው። ዛሬ ያው ተንኮል ብሎታለስ እና እሱ ጋሁኝ ያው ግን ካፍቶኛል። ያው መልክሻ ያምር እያለኝ ነው ሳኮሊ ነገር እና ባሌም ያው ያለው ነገር ምን እንደምን አብረን ምን ና ይሆናል ማለት ነው። እና ውድ ተመልካቾቻችን በኔም ቤት ያላችሁ በእነሱም ቤት ያላችሁ ሁላችሁም ሰብስክራይብ ላይክ ሸር እያደረጋችሁ እንድታበረታቱ ስንል በአክብሮት እንጠይቃለን። የዛሬው ተንኮል እንግዲህ እንደሚሳካ ባለሙሉ ተስፋ ነኝ። ምክንያቱም ይሳካል ደግሞ ማለት ገና አዲስ እየመጣ ሆነው ገና እየተገናኘን ነው። አሁን ስለ ቪዲዮ ምናምን ያስባል ብሎ እሱ ይችን ነገር እንደማያስባት ባለሙሉ ተስፋ ነኝ። ስለዚህ ያለውን ደካማ ጎን ተጠቅሜ እስኪ የሚያመጣውን ሪያክሽን እንግዲህ እርግጠኛ ላይ መልሱ ነው የሚጠፋው። እኔ እያወራው ራሱ አይመስለኝም። እና ይገርማል። አሁን ካሜራችን እናዘጋጃለን፣ ማይኩንም እንደብቃለን። በውስጥ በቃ ስሬስ ነው ያለውን ነገር እሱ አሁን ወቅቷል። ያው እንግዲህ ሲመጣ ቤታችሁ እንግዲህ ጉድ ጉድ ማለት ታቆታላችሁ። መቼም ወሎዬ ለመስተንግዶ አንደኛ ነው። ያው ምግብ ተሰራርቶ ሁሉም ነገር አልቋል። የሚጠጣ ለግዛ ብሎ ወጥቶ ሂዷል ግን የሚጠጣ ገዝቼ ለመጣ ነው ምናምን ሲል በጣም ነው ደስ ይለኝ። ምክንያቱም ይችን ተንኮላ ስለነበረ ተሳክቶልኛል ማለት ነው። አሁን ሳይመጣብን ለማንኛውም ያው ተፍ ተፍ ብሎ ቶሎ እና የሚመጣው ቀልጣፋ ነው። ቀጫጭን ሰው ታውቃላችሁ እና ስለዚህ ያለውን ነገር አብራችሁን ቆዩ። ላይክ እያደረጋችሁ በዚህ ቪዲዮ ብዙ ላይክ እንፈልጋለን። ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁን ቆዩ። አሁን አለ የሆነ መደበቂያ ቦታ አዘጋጅተናል። እዛ እናስገባዋለን ካሜራውን፣ ማይካችንም እንደብቃለን። ሰደሱ ነው የምናወራው። እስከ መጨረሻው አብራችሁን ቆዩ። እንግዲህ ዘይኑን ያው ዛሬ ገምት ውስጥ ምን ይላል አሁን ያለበትን ነገር እናስተካከላለን እንጨርሳለን። ያው እንግዲህ እንደምታውቁት እኔም ከገባሁ በጣም ቆይቻለሁ። በተንኮል ደግሞ ተባባልኛል ልቤም እየደነገጠ ነው። ትለያቸውና ያው ያለውን ነገር ካሜራችን እንጠብቀን ምናምን እስከሚመጣ ያው ሁሉም ነገር አዘገጃጅ እንድንጠብቀው ነው ማለት ነው። በተንኮላችን ከጎናችሁ ሁናችሁ ያው ላይክ፣ ሸር፣ ሰብስክራይብ አድርጉን፣ አበረታቱን ላለው ያው ተከታተሉ። ቤተሰብ አሁን ደብቀናል። እንደምታዩት ካሜራውም ካሜራውን ተደብቋል። ማየታችንም እዚህ ተደብቋል። ኢንሻአላህ ምንም የሚያውቀው ነገር የለም። ያስተው ሁሉንም ነገር ደብቀናል? ያ ያው እንግዲህ ተንኮል ብዙ ጊዜ ይሳካልኛል። ለኔ እኮ ምን ነው

እቤት ነው እንደምውላው። አይ ማለቴ አንደኛ ልጅ የለም ታውቃለህ። እቤት ውስጥ ብቻችሁን ስትኖረው ምናምን ትንሽ ከባድ ነው። አንዳንድ ጊዜ ደስ የሚለው ብቻህን እቤት ውስጥ በምትኖር ሰዓት ደስ የሚለው ነገር ምን እንደታውቃለህ፣ የሆነ የሚያምር ነገር እቤት ውስጥ ሲኖር ምናምን ደስ ይልሃል። ገብቶሃል? የምሬን ነው። ምን የሚያምር ነገር አለ እቤት ውስጥ መተኖር ምናምን ሳይሆን እንዲሁ ለቤት ውበት ያለው ነገር ይህን ስልህ እንድትቀይር ምናምን ፈልጌ አይደለም። አንዳንድ ጊዜ ብዙ ሰው አውቃለሁ። የሆነ ነገር ጠጥቻለሁ ትንሽ እንዲበላ ተፈለጋችሁ ትንሽ ቁጭ ብለን ትንሽ ተጫውተን ምናምን እና እንዴት ነው እንት ኑሮ ማለት አሁን ብዙ ሰው ሳቅ ማለት ነው። የሆነ ቤት መልከኛ ሴት ያገቡና ምናምን በቃ እቤት የማይወጣ ሰው ብዙ አውቃለሁኝ። እና የፍቅራቸው ጥናት ምናምን። አንተስ ስለ ዩቱብ ምናምን ሳይሆን እያወራው ያለውን እንዲ አንተ ቤት ውስጥ ስትኖር ልጅ የለም፣ ለልጅህ ብላ አትኖርም። አንዳንድ ጊዜ ቤት በፍቅር ነው የምንኖር። ማለት አንዳንድ ሰው አሁን ያልሆነ መልክ የሌላት ሴት ምናምን ያገቡና ማለት ነው። አንደኛ ወይ ገንዘቧን ብለው ሊሆን ይችላል። የሆነ ጥቅም ፈልገው ይሆናል የማያምር ሴት የሚያገባው። አንተስ እንዴት ነው? የሚጠጣ በቃ ጥቻ። አረ እኔ ምንም ነገር የምፈልገው ነገር የለኝም። እንዲሁ አንዳንዴ ነገር እናውራ ብዬ ተገናኘን፣ ተገናኘን መልኩ ማለት ግዳጅ ነገር ተይዘህ ነው ወይ መስወዳ ያለው ነው። እሷ እንዲደብራት ሳይሆን እንዲሁ አንተ አሁን ሁሉ ጊዜ ሳይህ ስለሚስትህ ብዙ ነገር ነው የምታወራው። ስለሚስትህ ስታወራ ቆንጆ እንደሆነ ና ቆንጆ አይደል? ግን ማለት አንተ ተገበት ምለህ ምን አስገድ እሷ ጋር የምትኖረው ማለት አሁን ሲያውህ አንተ መልክ አለ እንደገና ደግሞ የሆነ አቋምህም ወንዲዋ አንድ ነገር ነው። አንድ ሰው ሲያገባ ቢጤውን አይቶ ነው የሚያገባው ብዬ ነው ማለት ቆንጆ በቁንጅናዋ ነው? ወያ አሁን ምግብ ቅድም የሆነ የሚጠጣጠጠች ጓደኛ ጋር ካፌ እንበላለን እንበላለን፣ አታሯሩጣም፣ ሰው የለም ነው ማለት፣ በመልኳ ነው? ሌላ ገንዘብ ነው?

እኔ እያወራሁኝ ያለሁት አሁን በገንዘቧ ጉዳይ ነው ወይንስ ያስገደደኝ ነገር ኖሮ ነው? መግቡም አይቆይ ምን ነው? አንተ ደብሮህ ነው? መደበርኩህ አይደለም። አንድ ሰው ፍቅር ካለብህ፣ አዎ እኔ ታምረኛለች፣ መብትህ ነው። ግን አንድ ሰው የሚኖረው መልክ የለ፣ አስቸጋሪ የሚኖረው ብዙ ጊዜ ለገንዘቡ አብሎ ምናምን ብዙ ሰው የሚገባው፣ እኔ ብዙ ጊዜ የምር ሰማ፣ የምር የሚገርም ብዙ ጊዜ አሁን እኔ ማለት ነው፣ አሁን ዘይኑ ዙሮ ዙሮ አይደብርም። ለአንድ ዛ ማለት ሳይሆን አንተ እንዲሁ በፍቅር ነው ወይም የምትኖሩት፣ መለያየት ምናምን እንግዲህ ያነት እኮ ልንገርህ ልንገርህ ብዙ ሰው የሚልህ እኮ ስላለ እኔ ስለምቀርብ ልንገርህ ብዬ ልንገርህ፣ ብዙ ሰው እያማ ይሆናል።

ለብዙ ሰው ስለሚል ነው እንጂ ያለብን ያልሆኑ ቃላቶችን ተናግረህ መሄድ ይጠበቅብህ? አይ ብዙ ሰው ስለሚያሙ ሰበያቸው ከሚያሙ ቢነግሩህ፣ አንተ የሚፈልገው የሚያምህን ሰው ነው ወይ ሳቁን የሚነግርህን ሰው ነው የምወደው? አይ እሷ ዙሩ ዙሩ ታውቃለች፣ እሷ ማንነቷን ታውቃለች። እሷማ ነው እንዴ? አይደለም። አይ አንቺ እንደማትቀየሚ ባለሙሉ ተስፋ ነው አሁን እሱ ጋር የተጋባችሁት። ወይ አፍቅረሽው ሊሆን ይችላል። አሁን አንቺ ወድሽው ሊሆን ይችላል። ቆንጆም ስለሆነ ከአንቺ ምን ነው፣ የሰው ልጅ የምትወደው በውበቱ ነው። አይ ውበት ዞሮ ዞሮ ቢጤው ትሆን ጥሩ

የሆነ ፍቅር ያልገባለት ነገር የማይፈልጋ ሲል ከሆነ መጠቀሚያ ከሆነ የሚፈልገው ልጅ መውለድ ይፈል እኔማ አቆይ እና ለምን ከፍቅር ከታጠ ታመምክባለህ? ያስገበራችሁ ለማውራን አይደለም። እሷ ስንዴት እኮ እሷ እንደምታፈቅራት ካወቀች ለምን አትወልጂለች? አይ እሱማ እያማ ይሆናል።

ተተጋባችሁ ስንት ከዚህ በላይ እንትነገር ዩቱብ ሀቅ ላይ ሳይሆን እኔ አሁን የመጀመሪያ እናንተ ዘንድ ነው፣ ፕሮግራም ምናምን እኔ ለመጫወት ነው። ኢዱን እስኪ ዛሬ በሚለው ነው የመጣው። ታዲያ ብታውቀው ጥሩ ነው።

ገንዘብ እንደሆነ አብሮን ተናግረን ተናግረን እንደና ልጅ ነው። አረጋጋቱ እኮ ሰላም እንደልላችሁ ነው የመጣሁት። በስነ ስርዓት ግን ማውራት ያለብን ነገር ብናወራት አርያ፣ ለምን ምን አልነግረኝም? ከሚያም ጓደኞች የገዛ ጓደኞች ኮናችሁ እንደዚህ ነው። አርያ ለምን እሷ ሳታቆም ማለት ለምን አትወዙ? የሰው ልጅ አግብቶ አንድ አመት ምናምን ሊቆይ ይችላል። ከሚያፈቅራት ሚስቱ ልጅ አይፈልግም። አሁን ስለዛ እያወራኸኝ ነው አይደለም? እንዴት አፍቅራ መጀመሪያ እንዴት ተገናኛችሁ? እኔ ሲያወሩ ሰምቼ እኮ ነው። እኔ ጓደኛችሁ አይደል? እኔ ሲያሙህ ሰምቼ ጣላም እኔ ሰውን አላጣላም። እኔ ሰውን ይሄ ለእሷም እኮ እረፍት ነው ብነግርህ ትፈልግ ነገር ትፈልግ እኔ አንተ ብቻችን አውረተን የሆነ ነገር

እሷ ግን ብታውቀው ጥሩ ነው ብዬ ማለት በምን ዘዴ እንዲሆን አሁን እሷ ክል ነገር ምን ታቃል? ብዙ ሰው እሷም የሆነ ነገር አንድ ሰው ከማይመጥነው ሰው ጋር ሲኖር ማለት ውስጥ ደስተኛ አንተ ምን

እኔ እየተናገርኩ ሳይሆን ሀቁን እየነገርኩ ነው። የሆነ የኛ ሰዎች አወዱም ሀቀስ ውረር ሀቀስ ውረር እኔ ደግሞ ሀቅ የሚነግርሽ ስለተነቃብሽ የሆነ ነገርን አለ እንጂ። አሁን የሚመጥን ሰው ጋር ነው። አንድ ሰው አሁን በራሱ እኔ አሁን በአገባ የራሴን ቢጤ ነው። እኔም በላይ አልፈልግም፣ እኔም በታች አልፈልግም። አንተ የበታችን ታሳፈራለች። እንደዚህ ያልጠብቀኝ እንደዚህ ያልጠብቀኝ እንደዚህ ይባላል ማለት አይደለም። ምን አወድ ምን የሚጠላ ነገር ያለኝ ነገርው፣ በቃ ለምን እንደሆነ የሚያስደብረኝ። እኔ እኮ በራሴ እኮ በውበት እኮ አላፍርበት፣ በቃ ባለኝ ነገር ያው፣ አንተ ነው በቃ። አይ ጓደኞችህ፣ ዙሮ ዙሮ አብረሳት ተዋራ አያሙ እኮ፣ የሆነ ነገር ነግረሃቸው ነው። እነሱ ከአንተ ጓደኞችህ አሁን የሚሉት ማለት ነው፣ አይፈልጋትም

ግን አንተ ደግሞ በዛ ልቅ መሆን አለበት። አንተ የሚመጥን ነገር መናገር ነው ያለብህ። አይ እህት የለም የማፈልገው ሰው የማፈልገውን ህይወት። እና ታዲያ ፍቅር ካለ ማለት ነው። እኔ እያሸራበኳት የለም። አሁን እሷ እንድትጣላኝ ያረከማል። ከዚህ ጓደኞቼ ያወራው ነገር አለ

እያክል አእ እንዲሁም የጠበኩት ስማ፣ ነገር እኔ በሚስቴን የምደራደር ሰው አይነት አይደለሁም። ማንም ቢያወራ ማንም ቢያወራ ሚስቴን አፈቅራለሁ ብለህ ወደ ገደለው ትገባለህ። ቆይ ያለው ጭራሽ ነገሮን ከቤት ከቤት ቢያዋርድ ይህን ቢልህም

አሁን በትክክለኛው ደረጃ መጥቶ ሚስትህ አታምርም፣ እሷ ዝውው ቁጭ ብላ ሚስትህ አታምርም ምናምን። አይ ለማንኛውም ተሳክቶልናል። ይሄን ያህል ሰው ቤት መጥ እንደዚህ መናገር አይገባል። እኔ አልምረው ግን አድናቂ ነው ማለት ከቤት ውጣ ማለትም ብቻ ሳይሆን እኔ ማታ ነው ግን ትዕግስት ጥሩ ነው። የራሱ ጓደኞች መልክ የላትም አልፈልግም ምናም ብለ አውረተዋል ስለም ለማንኛውም ውድ ተመልካቾች ይህንን ቪዲዮ ሁላችሁም ላይክ ማድረጋችሁ እንዳትረሱ። ተሳክቷል። እንግዲህ ምን አለ መሰላችሁ በቃ ከቤት ይውጣልኝ፣ እንዲሁም የሚበላ አቅርቢለት። ምናምን የሆነ ደረሳ ቀሪያ የሚል ደረሳ አለ አይደል? እንደዛ ለለመና የመጣው ምናምን ተሰማው። አይ ማለት ይሄ እኮ ስማ ነገር አንድ ነገር ማለት ነው አሁን እኔ እንደዚህ ቢሉኝ ላላምን ሁላ ይችላል፣ ፕራንክ ነው ብዬ ልጠራጠር ይችላሉ። ምክንያቱም ማንም አሁን ትላለ እን ሶቪየት ቤት ባልና ሚስት ወዲህ። ተመልካቾች፣ በዚህ ቪዲዮ ብዙ ላይኮች እንፈልጋለን፣ ሰብስክራይብ እንፈልጋለን። ሁላችሁም እየገባችሁ አበረታቱን። ዛሬ ያው ተሳፍቶልናል። ላበት በላበት ነው የሆነው። በጣም ተናዷል። ይቅርታል እኔ ተሳብቶልኛል። ባልበላም ችግር የለም፣ ምግብ ባልበላ እራሱ እንደበላ ሆንኩ ነው። ምክንያቱም እንደዚህ ተናድህ ማየት ነበር። ጭራሽ መውጣልኝ ምናምን ከቤት ነው ልለቅ ነበር። እሷ ጭራሽ እዚህ ነው የምትገጥለኝ፣ ልክ ነበር እና ውድ ተመልካቾች፣ ለማንኛውም ካሜራውን አይተዋል።

ተሳክቶልናል። ተንኮል አንዳንድ ጊዜ ሲሳካላችሁ ጥሩ ነው። ከቤቴ ውጣልኝ፣ እኔ ራሱ እንደዚህ እያልኩ ነው ማለት፣ የሆነ ጥፊ ይጥላል ምናምን እያልኩኝ እንደዚህ፣ አንዳንድ ጊዜ እየፈራሁ ራቅ እያልኩ ነው የማወራው እና ግን ትዕግስተኛ ነው። እኔ አልታገስም ሚስቴ ፊት፣ በተለይ ሚስቴ አታምርም፣ እንዴት ለገንዘቧ ብለህ ነው ምናምን፣ በጭራሽ። እኔ ራሱ ተንኮሉ ቪዲዮውን ስጀምረው እየመጣልኝ ሄድ፣ ይሄ ሁሉ ተንኮል አልመጣልኝም ነበር መጀመሪያ። እንደወደዳችሁት ባለሙሉ ተስፋ ነኝ። ብዙዎቻችሁም እንግዲህ ያው እስከ መጨረሻው ድረስ ስታወት ትረዳላችሁ። ይመቻችሁ። እና ውድ ተመልካቾቻችን ያለው ተንኮል ይሄን ይመስል ነበር። ውድ ባሌን በጣም ተበሳጭቷል። ያው ቪዲዮ ከሰራን ቆይተን ነበር በዚህ ተንኮል ያው ፍታት ብለናል። በቀጣይ ቪዲዮ ውስጥ ከምንገናኝ ላይክ ሸር ሰብስክራይብ በማድረግ አበረታቱን። ያው በቀጣይ ቪዲዮ እንገናኝ። ሰውየው ትቶ እንጧል።